ቁርኣን ምን ሚል የሆነ ቆይ አንድ ዛቨርስ ላይ እንዲህ ብለው ይጠይቃሉ። ቆይ ሳ ላውጣ በኋላ ላይ ሜይ ቢ ማጠቃለያው አካባቢ ላይ ይሄን ሀሳብ እንትን ማለት እችላለሁ። ከቶፒክ የሚያስወጣኝ ነገር ነው ኦር ሰዓት የሚፈጅ ከሆነ ቪዲዮ ለማውጣት ያው ደስማለው ተቋረጥ ኩ ቆያንሽ ኮመንት ነው ላድርግ። ጋይስ እሰማለሁ። ዮሐዴ ወጣ። አይ ቲንክ ዲስኮኔክት አድርጎ መሰለኝ። እሺ ጋይስ በደንብ አስተውሉሽ የሚሰጠው ትምህርት ላይ በደንብ በደንብ በደንብ ትኩረት ይደረግ። አንደኛው ጥያቄ ላይ በደንብ ጥሩ አድርጎ ነው ዮሐዴ አብራራው በደንብ በደንብ ኔትወርክ ዲስኮኔክት አደገ መሰለኝ። ኔትወርኩ አንተ አቋረጠ። አሁን ይሰማል፣ አሁን ይሰማል። አይ ቅድም ያልከው ልታሳየው የነበረው ማስረጃ ላይክ ሰዓት የሚፈጭ ኦረንትን የሚል አይነት ነገር ከሆነ መጨረሻ ላይ ማድረግ እንችላለን። አይ አጭር ነው ያሉትን እንዳጋጣሚ ዝም ብዬ ሱራ 55 ከአንድ እስከ ሁለት ያለውን መክፈቱን ልትሆንና እንዲህ ይላል። አራህማን ይላል ቁርኣንን አስተማረ ሰውንም ፈጠረ ይላል አሁን ምን ብለው ይጠይቃሉ? ቁርአን አስተምሮ ነው ሰው የሚፈጥረው? ይሄ ራሱ ያለ ቃል ነው ብዬ አልቀበለውም ብለው ኢማም ይናገራሉ። ምክንያቱም ማንን ነው የሚያስተምረው? ቁርአንን ሰውን ከፈጠረ በኋላ ሰውን ሳይፈጠር ቁርአንን ካስተማረ ማንን ነው ሊያስተምር የሚችለው? ምክንያቱ ቀጥሎ ሰውን ፈጠረ ስለሆነ የሚለው፣ ሰውን ፈጠረ፣ ቁርአን አስተማረ ቢሆን ኢት ሜክስ ሴንስ፣ ግን የሚለው ቁርአንን አስተማረ፣ ሰውን ፈጠረ ነው የሚለው እና አንዳንዴ በጣም የሚያስቁ ሎጂኮች አሉ። ከአለም መፈጠር በፊት ስሮትል አህዛብን ስሮትል በቀራን አላህ ራሱ ይቀራ ነበረ። ይ ለማን ነው የሚቀራው? ለራሱ ነው የሚለው ራሱ። ኦኬ በጣም አዳዲስ ነገር። ይህን ነገር መቀጠል ያለብን ይመስለኛል። ብዙ አዳዲስ ነገር እየሰማን እየተማርን ነው። አሁን እንዳልከው አላህ ላይክ ዓለም ከመፈጠሩ በፊት ቁርኣን ይቀራ ነበር የሚለው እኔ ጌታ ምስክር ሰምቼ አላቅም፣ ሰምቼ አላቅም። እሺ፣ ስለዚህ ቁርኣን ላይ ያሉ ቃላቶች ላይክ ያላ ቃላቸው፣ አሁን አንተ እንዳልከው ደግሞ አንዳንዶቹ ደግሞ ስፔሲፊክ የሆኑ ቨርሶችንም ሆኑ ክፍሎችን ደግሞ አላህ ራሱ ዓለም ከመፈጠሩ በፊት ይቀራቸው ነበር የሚል ነገር አለ። ብቻ ኦቨርኦል ያላ ቃል ተብሎ የሚታሰበው ቁርኣን ውስጥ የዋህደ ግጭቶች የሉ ኦር ስህተቶች የሉም? አሉ፣ አሉ። በጣም ጥሩ። ስለዚህ እስኪ አሁን ይህንን ሀሳብ ቁርኣን እያንዳንዱ ቨርስ ላይ እያንዳንዱ ቃል ያላ ቃል ነው ተብሎ ከታሰበ ቁርኣን ውስጥ ያሉ ግጭቶችንና ስህተቶችን የዋዴ የዋዲ ያሳየናል። ጋይስ ታብታቡን በደንብ ከፍ አድርጉት። እሺ ታብታቡ ከፍ ይበል፣ ከፍ ይበል። የዋዲ ወደ መልስ መግባት ትችላለ። ጥያቄውን በደንብ ስሙት። ቁርኣን ውስጥ ግጭቶች ወይም ደግሞ ስህተቶች የሉም ወይ እያንዳንዱ ቃል ያላ ቃል ነው ተብሎ ስለሚታሰብ በነሱ እሺ ያው ሰዓታችን ለመጠቀም አጠራ ጠራ እያደረግን ነው የምንሄደው ና ይህንን ፓርት አሁን ጋዴ የጠየቀው ጥያቄ ባይዞ መሰረታዊ ነገርና ወሳኝ የሚያደርገው ምን መሰላችሁ? ቁርኣን ራሱ ክሌም የሚያደርገው ነገር ስላለ ማለት ነው፣ ለእውነተኛነቱ ከፈጣሪ ለመሆኑ እንደማረጋገጫ አድርጎ ስለሚቆጥረው አንዲት ቨርስ አይደል፣ አንዲት ቨርስ እንኳን ግጭት ማግኘት እስልምና ውሸት ለመሆኑ ማረጋገጫ ነው የሚሆነው። ምክንያቱም እንዲህ ይላል ሱራ አራት አያ ሰማንያ ሁለት ቁርአንን አያስተነትኑ ምን ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየት ባገኙ ነበረ ይላል። በደንብ አስተውሉ። ምን ማለት ነው? ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ምን ብዙ መለያየት ባገኙ ነበር። መለያየት የለውም፣ ኮንትራዲክሽን ይላል። ኦኬ፣ ዲፈረንስስ ይላል። ስለዚህ ከአላህ ለመሆኑ እንደማረጋገጫ አድርጎ የቆጠረው ምንድነው? እርስ በርሱ የማይጋጭ መሆኑ እንደማረጋገጫ አድርጎ ይተናገረው ማለት ነው። ሶ አንድ እርስ በርሱ የሚጋጭ ካገኘ ከፈጣሪ ከፈጣሪያ ለመሆኑ ማረጋገጫ። ቁርአን ግን በጣም ብዙ ግጭቶች ማምጣት ይቻላል። እርስ በርሱ ኢንተርናል ኮንትራዲክሽን አለው፣ እርስ በርሱ ይጋጫል። አንድ ሁለተኛ ሳይንቲፊክ ኮንትራዲክሽን አለው፣ ከሳይንስ ጋር ይጋጫል። ሁለተኛ ሶስተኛ ከሂስቶሪ ጋር ከሂስትሪ ጋር ይጋጫል። ከታሪክ ጋር ይጋጫል። አራተኛ ጂኦግራፊ ካሊም ይጋጫል፣ ይሳሳታል። ኦኬ ከጂኦግራፊ፣ ከሂስትሪ፣ ከባዮሎጂ፣ ከሳይንስ፣ ከራሱ ከውስጡ ራሱ ይጋጫል። እነዚህን ለናሙና ዝም ብለን አለፍ አለፍ እያደረግን ትንሽ ትንሽ ለማየት እንሞክር። ኦኬ እርስ በእርሱ ውስጥ ኢንተርናል ኮንትራዲክሽን እንመልከት። ሱራ ስድስት አያ መቶ አስራ አራት ላይ ኦኬ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛን እፈልጋለሁን በላቸው፣ ይላል። ኦኬ፣ እዚህ ጋር ምን ክሌም እያደረገ ነው? እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደውን። እዚህ መጽሐፉ ምንድን ነው እየተባለ ነው? ክሊር ነው፣ የተብራራ መጽሐፍ ነው እያለ ነው አይደል? እርሱ ያ መጽሐፉን ምን የተብራራ ሆኖ ነው ወደ እናንተ ያወረደ። በቃ ግልጽ ነው፣ የተብራራ መጽሐፍ ነው አለ ቁርአን። ጥሩ ሱራ 3 ሱራ 3 ወይም ደግሞ ሱረቱል አለ ኢምራን ምዕራፍ 3 ማለት ነው። 27 ደግሞ እንሂድ እንዲህ ይላል፣ ከሙሉን አንብቡት ሰዓታችን ለመቆጠብ እኔ ከዚህ ጀምሮ ላምብ። እነዚያም በልቦቻቸው ውስጥ ጥመት ያለባቸው ሰዎች ማሳሳትን ለመፈለግና ትችቱን ለመፈለግ ከርሱ የተመሳሰለውን ይከታተላሉ ይላል። ትችቱ የሚለው ኤክስፕላኔሽኑ ወይም ደግሞ ትርጉሙ ማለት ነው። የመጽሐፉን ትርጉም ለመፈለግ ይከታተላሉ አለ። ትክክለኛ ትችቱም ወይም ትክክለኛ ትርጉሙ ከአላህ ብቻ እንጂ ሌላ ያውቀው መጽሐፍ ውስጥ ያለ ቃል ሆኖ ግን አላህ ብቻ የሚያውቀው ሰዎች የማያውቁት አያ አለ። ደግሞ ይላል እዛ የተብራራና ግልጽ የሆነ መጽሐፍ ነው ወደ እናንተ ያወረደው ይላል። እዚጋ ደግሞ አያዎቹን ትርጉማቸውን ይፈልጋሉ ለማግኘት ይላል ግን ትርጉሞቹ ትክክለኛ ትችቱን ወይም ደግሞ ትርጉሙን ግን ማን አላህ ብቻ እንጂ ሌላ አያውቀውም። ወይም ደግሞ አህመድ አሊ እንግሊዘኛው ምን ያ በት ናን ኖስ ዘር ሚኒንግ ኤክሰፕት ጋዲል ሚኒንጋቸው ራሱ ትርጉማቸው አላህ ብቻ በቀር ለማንም አያውቃቸው። የተብራራ ነው። ዋሻው ላይ ተኝቷል የሚባሉ ሰዎች አሁን ብዙ ጊዜ አምስትም ሰባትም ስለሚባል ማለት ነው። ስለዚህ ምን አለ በሩቅ ወርዋሪዎች ሆነው በጥርጣሬ ሶስት ናቸው አራተኛውም ውሻቸው ነው ይላሉ። አምስት ናቸው ስድስተኛውም ውሻቸው ነው ይላሉ። ሰባት ናቸው ስምንተኛውም ውሻቸው ነው ይላሉ። ጌታዬ፣ ቁጥራቸውን አዋቂ ነው፣ ጥቂት እንጂ አያውቋቸውም በላቸው ይላል። ልክ ሲጠይቁት ምን ብሎ መለሰ? ዘ ሰቨን ስሊፐርስ የሚባለው ታሪክ በዋሻው የተኙ ሰዎች ቁጥራቸው ስንት ነው ብለው ሲጠይቁት መሐመድ ምን ምን ይበል አያቅም ኦኬ፣ ነቢይ ብለው ነው የጠየቁት እነሱ። ፐርፐዝሊ አይሁዶች ይዘው ተንኮለኞች ናቸው። ፐርፐዝሊ ሰውን ለማጥመድ ይጠይቃሉ። ታውቃላችሁ፣ ክርስቶስም ብዙ ጊዜ እንዲህ ብንለው እንዲህ እንዲህ ይልናል እንዲህ ብለን እናጥመደው ብሎ አይደለ ክርስቶስን የሚመጡ? ምን ብለው ጠየቁት? በዋሻው የተኙት ስንት ናቸው ብሎ ሲጠይቁት እና ለድንገት የተጠየቀው ጥያቄ ስለሆነ አንዳንዶቹ ሶስት ናቸው ይላሉ። ውሻም ነበራቸው፣ አራተኛ ውሻ ነበራቸው ይላሉ። አምስተኛ ስንት ናቸው አምስተኛ አምስት ናቸው ይላሉ። ስድስተኛ ውሻቸውን ይላሉ። ሰባት ናቸው ስምንተኛም ውሻ ነው ይላሉ። ቁጥራቸው ማን ያውቃል? ጌታዬ፣ ቁጥራቸውን አዋቂ ነዋል በል እንጂ ተናገር ነብያር። እንግዲህ አላህ ነግሮኛሉ ብለው ነው የሚናገረ። አላህ እንዲህ አለኝ ብሎ አላህ እንዲህ ይላሉ ብለው የሚሉት እነሱ መች ጠፋቸው። ትክክለኛ ቁጥራቸው ግን ስንት ነው ብለው ነው የጠየቁ። ግን ትክክለኛ ቁጥራቸውን ሲናገር አትመለከቱ አትመለከቱ ዞሮ ዞሮ ግን ይህን ታሪክ ብዙ ሙስሊሞች ከምን ጋር ዘሰቨን ስሊፐርስ ነው ብለው ወሰዱ። እና ሙሉ ታሪኩ ግን ኢንቨርት ለማድረግ ሞከሩ ማለት ነው። አሁን ታሪኩ በአጭሩ ከዋሻው ከወጡ በኋላ ከብዙ ዘመናት በኋላ ያ ንጉስ ካለፈ በኋላ ማለት ነው፣ ሌላ ክርስቲያን ንጉስ ከነገሰ በኋላ ው የወጡት እና ሲወጡ ይዘውት የወጡት ብር የዛ የአረማዊ ንጉስ ብር ነበር። በንጉሱ አይደለም የሚታተሙ ቄሳርና የቄሳር ወይስ እግዚአብሔር ብሎ ክርስቶስ እንደጠየቀው በንጉስ ሄዶ ምግብ ሊገዙ ሲሄዱ ይሄ ንጉስ ካለፈ እኮ ቆይቷል፣ እንዴት እንደዚህ ያላ እንዴት ይሄንን ኮይን ታመጣላቸው ሲል እንዲህ እንዲህ ብለው ታሪካቸው ያጫወቱታል። እና በጣም ይደነቃሉ። ብዙ ክርስቲያኖች አሉ በከተማው፣ የመስቀል ምልክት አለ፣ እንዲህ ነው የሚለው ታሪካቸው ማለት ነው። እነዚህ ደግሞ ቀይረው የቁርአን ኮከብ ምልክት የጨረቃ ምልክት ምናምን ነበረ ከተማው ምናምን ብለው ለመቀየር ሞክረዋል ማለት ነው። ይሄ ሶርሱ ዘ ሰቨን ስሊፐርስ ወደ አምስት መቶ ምናምን አመተ ምህረት ማለት ነው። ከመሐመድ ከመምጣቱ ከሁለት መቶ ዓመት በፊት በክርስቲያኖች ይነገር የነበረ ታሪክ ነው ማለት ነው። የመጨረሻ አንድ የቅድሙ የዙልቀርነይን ላሳያችሁና በጣም ብዙ ናቸው። ይሄንን ሶርስ ደግሞ ከሮማ የተወሰደ ይህ አፈ ታሪክ ነው። አክቹዋሊ ተረት ማለት ነው፣ ተረት ነው ግን እንደ መገለጥ አድርጎ ጠይቀውት ማለት ነው። ይሄን ይጠይቁታል። የማይሆን ቅርቃር ውስጥ ይገባል። እንዲህ ይላል። እሺ ሲጠይቁት ላሳያቸው እሺ ከዙል ቀርናይም ከዙል ቀርናይንም ይጠይቋል። ኦሬዲ ጠይቀውታል። ምን ይጠይቋል? መልስ ዙል ስለ ዙል ቀርናይንም ይጠይቋል ብሎ ይጀምራል። እኔ ደስ የሚለኝ እሱ ነው። ሲጠይቁት አዋሽም ጠይቀውታል። ከዙል ቀርናይንም ይጠይቋል። በእናንተ ላይ እርሱ ወሬን አነባለ በላቸው። ያው ወሬ ነግሮኛል፣ ነግራችኋለሁ እንደማለት ነው። ምንድን ነው የነገረው? ይኸው እኛ ለእርሱ በምድር አስመቸ ነው ይላል። ከነገሩም ሁሉ መዳረሻን መንገድ ሰጠ ነው። መንገድም ወደ ምዕራብ ተከተለ። ከዛ ምስራቅ ወደ ምዕራብ ሄደ። ፀሐይ ስጠልቅ አገኛት። እዛ አካባቢ ሰዎች አገኙ አገኘ። ፀሐዩ ስታቃጥላቸው፣ አኬ ታቃጥላቸዋለች። አጠገባቸው ስለሆነ የምትገባው የምትወጣው። ከዛ በኋላ ደግሞ ወዴት ይሄዳል? ወደ ምስራቅም ደግሞ ሄድን። ፀሐይ ደግሞ ስትወጣ ደረሰ። ከበታችዋ መከላከያ ባላደረግንላቸው ህዝቦች ላይ ስትወጣ ያገኛል። መከላከያ የላቸውም ጭራሽ፣ ፀሐይዋ በላያቸው ነው የምትወጣ። ይህን ሁሉ ከተናገረ በኋላ የአጁጅ ወይንድ ማዕጁጅ የሚባሉ ህዝቦች ጋር ደግሞ ይሄድና በጣም ከባድ ጥል በመካከላቸው ይደረጋል። ትልቅ ድልድይ በመካከላቸው አቆመ ይላል፣ ከምድር እስከ ሰማይ የሚደርስ ድልድይ አቆመላቸው። ከዛ በኋላ የአጁጅና ማዕጁጅ በምድር ላይ አበላሺዎች ናቸውና በእኛና በእነርሱ መካከል ግድብን ታደርግ ዘንድ ግብርን እናደርግልሃለን አሉ። ጌታዬም በእርሱ ያስመቸኝ ሀብት ግብር በላጭ ነው፣ ስለዚህ በጉልበት አግዙኝ፣ በእናንተ በእነርሱ መካከል ብርቱን ግድብ አደርጋለሁ አለ። የብረትን ታላላቅ ቁራጮችን ስጡኝ አላቸው። በሁለት ኮረብቶች ጫፍ መካከል ባስተካከለ ጊዜ አናፉ አላቸው። ብረቱም እሳትም ባደረገው ጊዜ የቀለጠውን ነሐስ ስጡኝ፣ በእርሱ ላይ አፈስበታለሁ አላቸው። የአጁጅና ማዕጁጅ ሊወጡትም አልቻሉም፣ ለእርሱ መሸንቆርንም አልቻሉም። ይልና ሀሳቡን ጠቅላላ አድርጌ ይነግራቸዋል። ይህ ግድብ ከጌታ ችሮታ ነው። የጌታይም ቀጠሮ በመጣ ጊዜ ትክክል ምድር ያደርገዋል። የጌታይም ቀጠሮ የተረጋገጠ ነው። ምን እያለን ነው? የአጁጅና ማዕጁጅ የሚባሉ ህዝቦች እርስ በእርሳቸው እየተገዳደሉ ነበር። ስለዚህ በመካከላችን የማንወጣበት ትልቅ ድልድይ ይስራልን አሉ። እና በዚህም ብረት በዚህም ብረት አደረገና፣ ኦኬ በሁለት ተራሮች ማለት ነው። በብረት እንደዚህ አድርጎ መሀሉ ክፍት አደረገ ዘንድ ነሐስ አቀለጠና በነሐስ ሞላው መሃሉ ማለት ነው። ትልቅ ግንብ ሰራ። እስቲ ውጡበት ሲባል በዛ በኩል ያላችሁ ህዝቦች መሻገር አልቻሉ፣ በዚህ በኩል ወደዛ መሻገር አልቻሉ። ይህ ድልድይ እስከ ቅያማ ድረስ አይፈርስም። የዛኔ በቅያማ ጊዜ ነው ሜዳ የሚሆነው አለ። ይህ አሁን ጥሩ ተረት ነው። ይቅርታ አድርጉልኝ ማለት ነው። ሮማውያን ልጆቻቸውን ለማጽናናት ወይም ደግሞ ለማስተኛት የሚናገሩት ታሪክ ነው እንጂ ሪል ታሪክ አይደለም። ዙል ቀርናይን ማለት ሲጀምር ባለ ሁለት ቀንድ ማለት ድዋል ቀርን ማለት ነው። ዙል ቀር ወይም ዱዋል ቀር ሁለት ቀንድ ያለው ማለት ነው። ሁለት ቀንድ ያለው ሰው ማለት ነው ዙል ቀርናይን ስሙ አይደለም መታወቂያ ነው። የድዋል ቀርን ብለህ ባለ ሁለት ቀንድ የነበረው ሰው ነበረ ብለህ አይደለም የምትጀምሩ። ከዛ ሲሄድ ሲሄድ ሲሄድ ሲሄድ ፀሐይ ስትጠልቅ አገኛል። ከዛ በኋላ ደግሞ ሄደ ሄደ ሄደ ፀሐይ ስትወጣ አገኛት። እዛ ፀሐይ ይሄ ተረት ለህፃናት አይደለም ምትነግረው። ልክ እንደዛ ያዛንትና እንዲህ ሲጣሉ ምናምን እንደዛ ተብሎ የሚነገረውን ታሪክ ልክ ሲጠይቁት የምርም ነብይ መስሎት የምርም እውነተኛ ታሪክ መስሎት ያው ስለ ሱማ ታሪኩን አውቀዋለሁ መገለጥ ነው ብሎ ሙሉን ሲያጽፍ ትመለከቱታላል። ይሄ ታሪክ በጣም ችግር እንዲፈጥር የሚያደርገው የእጁጅና መእጁጅ መካከል የሰራው ትልቅ ድልድይ ነበረ። እስከ ቅያማ ድረስ ይኖራል። አላህ ሲመጣ ነው ሜዳ የሚያደርገው። ትክክል ያደርገዋል አለ። የጌታ ቀጠሮ ቀን በመጣ ጊዜ ትክክል ምድር ያደርገዋል። በቅያማ በፍርድ ቀን ነው መጥቶ ያ ድልድይ ራሱ ሜዳ የሚሆነው የሚፈርሰው አለ ነው የሚለው። እንግዲህ ታሪክ ታሪክ አሁን የት አለ የት አለ ይሄ ድልድይ ጥያቄ፣ ይሄ ድልድይ የት ነው ያለው? በነገራችን ላይ ይሄ በጣም ትልቅ ችግር ሆኖባቸው የራሳቸው ስኮላሮች የተናገሩትን አንድ ነገር ልናገርና ጋዲ ትሄድበታለ። የራሳቸው ስኮላሮች ምን እንዳሉ በዚህ ጉዳይ ያው

በአጭሩ ምንድን ነው እያለ ያለው ያሴር ቃዲ፣ በዘመናችን ላሉ ዘመናዊ ሙስሊሞች በጣም ፕሮብለማቲክ ነው። ምክንያቱም ምንም ብለ ልታስረዳ አትችልም። አሁን ዘመኑ የታለ ቢል ልታመጣለት አትችልም። ስለ እና ማጁ ታሪክ ወይም ደግሞ ሀዲስ ላይ ብቻ የተገኘ ቢሆን ምን ልትል ትችላለ? ይሄ ሀዲስ ላይ ነው አንቀበለውም ልትል ትችላለ። ግን እንደዛ እንዳትል ቁርኣን ላይ ያለ ታሪክ ምንም ልታደረገው አይችልም። ብዙ የገዛ ልጆቻችን በነዚህ አይነት ፌሪ ወይም ደግሞ አፈ ታሪኮች የተነሳ ብዙ ሙስሊሞች ምን ያሉ እየወጡብን ነው። እናንተ እንደዚህ ብሎ መናገር አለመዳችሁም ሊሆን ይችላል። እኔ ግን ፊሎሶፊ ለየት ያለ ነው። ብዙ ነገሮች ብዙ ሰዎች አግኝቼ ስላገኘኝ በእንደዚህ አይነት ምክንያት የወጡ በጣም ብዙ ሰዎችም ስላናገርኩኝ ምናለ ይሄን አይነት ንግግሮች መልመድ መቻል አለብን ይላል። መመለስ ስለማንችል እንደዚህ አይነት ነገሮች ብዙ ሰዎች ምን እያሉ ነው ለፍ እስላም እስልምናን ለቀው እየወጡ ነው። እንግዲህ ሌላም ቪዲዮ አለ

አሁን እንግዲህ ድልድዩ የት ድረስ ይደርሳል? የተባሉ ዋዴ አንዳንዶቹ ከፍታ እንዲህ ይሄ ማጋነን ምናምን ሊሆን ይችላል ምናምን ይላሉ፣ አንዳንዶቹ እንጂ እስከ ሰማይ ምናምን ይላሉ። ዞሮ ዞሮ ግን ድልድዩ ምንድን ነው ጭራሽ በፖፕሌሽን ደረጃ አንዱ ወደዛ አንዱ ደግሞ ወደዚህ ማለፍ የማያስችል ድልድይ እንዳያልፉ ህዝቦች የሚያደርግ ድልድይ ነው። ሰው ታላቅ ነው እና። ምናልባት አይ ቲንክ ጋዲን ናታን ምናምን አራት ተኩል ምናምን ብያቸው ነበርና አንተ ሰመራይዝ ምናምን አድርገህ ውጣና እ እነሱ ጋር የተወሰነ ምናምን ቆይቼ ልምጣናታን ናታን ናታን ይሄ ከእንትን የመጣው ልበለው እየመጣ ያለው ወንድማችን ልበል አውቀዋል አፕሮቹ ብዙም ኤኒዌይስ ላይፍ ላይ ክፉ እንዳወራ ሌላ ክርስቲያን የለ ቤት ውስጥ ዘማርያም ዘማሪያም አለ። ግን እስልምና ላይ ምናምን የተወሰነ ጥያቄ ያላት ልጅ አለች መሰለኝ። ኪንግ ናታ አንድ አምስት ደቂቃ እንትንን በልና አንተ እንላለን። ችግር የለውም። ዛሬ ረዲ ረዥም ሳት ስለተቀመጥን ዩከንጎ ባይ ዘ ወይ። እኔ ችግር የለውም። እነዚህ ቅድም ያስካቸውን ጥቅሶች እንደ ሙስሊሞችን ብጠይቃቸው ራሱ ደስ ይለኛል። ስለጠፋው የፍየሏን ታሪክ ሰው ብጠይቅ ደስ ይለኛል ራሱ። ችግር የለውም። የተወሰነ ሂድበት እና እመጣለሁ። ያው እየደወለ ነው ራሱ ማ ናታን ና ልውጣና እመጣለሁ፣ ካለ ቶሎ ከጨረሰ ችግር የለውም። እኔ ከዚህ በኋላ ብዙ አልቆይም። ሲጀምር ኦልሞስት ስፔን ኦልሞስት ሞር ዛን ቱ አውርስ ምናምን ነገር። እኛም ላይፍ ከገባንና ቃሊዮት ያሰማልን፣ ብሮስኪ ቃሊዮት ያሰማልን። እንግዲህ ጋይስ እንደሰማችሁት ነው እንደሰማችሁት ነው ከቅድም ጀምሩ እንግዲህ እኔ አሁን እንደተባለው ከቀድም ጀምሮ የሰማናቸው ነገሮች አሉ። እንግዲህ እስካሁን የቆየ ነው። ቁርኣን ያምላክ ቃል ነው በሚለው